እንዴት ቆያችሁን የአውሮፓ ትልቅ ክለቦችን ወቅታዊ የዝውር መረጃዎችን ዕለታዊ የቡድን ዜናዎችን የምታደምጡበት የዩቲዩብ ቻናላችን ላይ ትገኛላችሁ ለዚህም ሰዓት ያሰናዳንላችሁ በርካታ ጥንቅሮች አሉ። በተለይም ከአውሮፓ ሻምፒዮንስ ሊግ፣ ኤሮፕ ሊግ፣ ኮንፈረንስ ሊግ ጋር በተያዘ በርካታ ያገኘናቸው መረጃዎች አሉ። ጨቶቹም እየተካሄዱ እንደሆነ ይታወቃል። አዳዲስ ያገኘናቸው ተጨማሪ መረጃዎች አሉ። በተለይም ዩናይትድ ቤት አስደሳች ዜና ያለ፣ ከጉዳት የተመለሱ በርካታ ያሉ ተጫዋቾች አሉላቸው በኤሮፕ ሊጉ ለዩናይትድ የህልውና ጉዳይ እንደሆነ ይታወቃል። ሊቨርፑል ቼልሲን እናነሳለን። ያው የአርሰናል ጉዳይ አነጋጋሪነቱ አሁንም እንደቀጠለ ነው። ጉዳዩ ላይ በተለይም ሰዎች የተለያዩ ሀሳብ እያነሱ ነው። ግን የዴክላን ራይስን ቅጣት ምት ያላደነቀ የለም። እኔ አንድ ሰው ተመለከትኩኝ። የዴክላን ራይስን ቅጣት ምት ግቦች ሲተች የነበረ አንድ ሰው አግኝቻለሁ። ለማንኛውም ይህን የቀድሞ የእግር ኳስ ሌጀንድ ለምን የራይሰን ቅጣት ምቶች የተለዩ አይደሉም የሚካበድ አይደለም ማለ የሚለውን ታደምጣላችሁ። ይህንን ያለበትም ምክንያት በርካቶች የግል ለመልከታቸውን እያጋሩበት ይገኛሉ። ምናልባት ይህን ያለበት ምክንያት ከቀድሞ ክለቡ አንጻር የቀድሞ ክለቡን ለመጠበቅ ያደረገው ጥረት ሊሆን ይችላል። እንመለከተዋለን ጉዳዩን በርካታ አዳዲስ ጉዳዮች አሰናድተን ይዘንላችሁ መተናል። ኦፕታም ማስተካከያዬ አድርግ ያለው ብሏል። በዋንጫው ጉዞ ላይ ከአነጋጋሪ መረጃዎች እንጀምር። የላሊጋውን ፕሬዝዳንት ዣቬር ቴባስን እናንሳ። እጅግ በጣም አዝኛ ያለውም ተበሳጭቻለውም ብሏል። እሳቸውን ያበሳጫቸው ጉዳይ የሪያል ማድሪድ ወይም የባርሴሎና ጉዳይ አይደለም። እሳቸውን ያበሳጫቸው ጉዳይ ላሊጋው ህገወጥ በሆነ መንገድ የተለያዩ ሀገራት ላይ ያለ ክፍያ ስርጭት እያደረገ እንደሆኑ እና በተለያዩ ማህበራዊ ስር ገጾች ላይም ስራ ቁጭ ብዬ የትኛው ገጽ የላሊጋ ጨዋታዎችን እያስተላለፈ ነው በቀጥታ የሚለውን እየተከታተልኩ እገኛለሁም ጉዳዩን እንግዲህ ለአንዴና ለመጨረሻ ጊዜ እልባት ለመስጠት ስራ እየሰራሁኝ ነው እጅግ እጅግ በጣም አዝኛለሁኝ ብለዋል ዣቬር ቴባስ እና አሁን እሳቸው ይህንን ነገር ለመፍታት ምን ያህል ርቀት ይሄዳሉ የሚለው ነገር የሚጠበቅ ነው የሚሆነው በቀጣይ እንግዲህ የክትትል ጉዳዩን አጠናክረን ቀጥለን ስራዎችን እንሰራለን ብለዋል ዣቪየር ቴፓዝ ር በኩል ያው የመጨረሻ ዓመቱን በባየርሞኒክ እያሳለፈ እንደሆነ ይታወቃል። ምንም እንኳን ባየርሞኒክን ባይታደግም፣ ግን ደግሞ ባየርሞኒክ ሁለት ለአንድ ቢያንስ ቢያንስ የጨዋታ ውጤት እንዲጠቢ ሲያስቻለች ግብ ከተቀያሪ ወንበር ላይም ኢንተር ሚላን ጋር ሲጫወቱ አስቆጥሮላቸዋል። ባየር ሙኒክ ግን በኢንተር ሚላን ከተሸነፈ በኋላ ከ23 ጨዋታ በኋላ በአውሮፓ ሻምፒዮንስ ሊግ በሜዳውና በደጋፊት የገጠመው እጅግ በጣም አስከፊ የሚባል ሽንፈት ነው። ቀጣይ ሳምንት እንግዲህ ወደ ጣሊያን አቀንተው ጨዋታ ያደርጋሉ። ምናልባት እንዴት ይቀለብሱታል የሚለው ይጠበቃል። ግን የባየር ሙኒክ ከ23 ጨዋታ በኋላ ያለመሸነፍ ጉዞ አብቅቶለታል። በኢንተር ሚላን በኩል እስካሁን በዚህ ዘንድሮ የውድድር ዓመት ብቻ በአጠቃላይ 11 ጨዋታዎችን በአውሮፓ ሻምፒዮንስ ሊግ መድረክ አድርገዋል። በነህ 11 ጨዋታዎች የተቆጠረባቸው ግብ ብዛት ሶስት ብቻ ነው። ወደ ቤተሰቦቻችን ዘንድሮ በጣም የተለየ ጥንካሬ ላይ ይገኛሉ። በመከላከሉም ረገድ እናም የኢንተር ሚላን አሸናፊነት ዝም ብሎ የሚሰላ ብቻም አይመስልም። ዘንድሮ ጥንካሬያቸው በጣም የተለየ ነው። ማጥቃቱም ላይ መከላከሉም ላይ ጥቂት ግብም በአውሮፓ ሻምፒዮንስ ሊግ ያስተናገደው ቡድን ነው። አንድ ታሪክ ግን ራሱን ደግሟል። ውድ ቤተሰቦቻችን፣ 2011 ላይ ኢንተር በፓንዴቭ የ88ኛ ደቂቃ ግብ ኢንተር ሚላንን በሩብ ፍጻሜ አሸንፎት ነበረ። ታሪክ ራሱን ደግሟል። በ88ኛው ደቂቃ ነው ዴቪድ ትላንትና ተቀይሮ ገብቶ የአሸናፊነቷን ግብ ያስቆጠረው በዚሁ ሩብ ፍጻሜና 2011 ላይ የተቆጠረበት ደቂቃ ባየር ሙኒክ ላይ፣ ትላንትናም ኢንተር ሚላን በራሱ ደቂቃ ላይ ግብ አስቆጥሮበታል እና ተመሳሳይ አጋጣሚ መሆኑ ትንሽ ለየት ያደርገው ነበረ። ላውታሮ ማርቲኔስም ከሳሙኤል ኤቶ በመቀጠል በአውሮፓ ሻምፒየንስ ሊግ በአንድ ሲዝን ሰባት ግብ አስቆጥሯል። በእርግጥ በአጠቃላይ እሱ በሲዝኑ እስከ ፍጻሜ በሄዱበትና ዋንጫ በነሱበት ዓመት ላይ ሳሙኤል ኤቶ ስምንት ግቦችን ያስቆጠረውና ላውታሮ ማርቲኔስ ቢያንስ ቢያንስ ኢንተር ሚላን ይወድቃል ብንል እንኳን አንድ ቀሪ ጨዋታ ጁል ያለና ያንን ጨዋታ ድል የሚያደርግ ከሆነ ወይም ግብ የሚያስቆጥርበት ከሆነ ሌላ ድል ይመጣለታልና ከሳሙኤል ኤቶም ቀጥሎ በአንድ ሲዝን በርካታ ግብ አስቆጠር የሆነ በኢንተር ሚላን ቤት በአውሮፓ ሻምፒዮንስ ሊግ ለአውታሮ ማርቲኔዝ ነው። ቀጣዩ ውድድር ዓመት በርካታ ክለቦች እንግዲህ ይህን ተጫዋች የግላቸው ለማድረግ ጥረት ያደርጋሉ ተብሎ ይጠበቃል። ግን ይህን ተጫዋች ማግኘት በጣም ከባድ ነው የሚሆነው ከሂሳቡ አንጻር። ክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር አሁንም ትልቅ የአውሮፓ ክለቦች እይታ ውስጥ ገብቷል። በተለይ አሰልጣኝ እንዲሆን ማለት ነው አርቢ ሊብሽን ጋ አንደኛው ነው ዘንድሮ ጥሩ ውጤት ላይ አይደለም። አረቤ ሌብዥንግ በቡንደስ ሊገው የቀድሞ ጥንካሬው ላይ አይደለም እና ያንን ጥንካሬውን ለማስቀጠል ኦሊቨር ግላስነር ተይዟል። ዘንድሮ በፓላስ ቤት በጣም አስደናቂው ሰውናቸው ባለፉት አስር ጨዋታ በሊቨርፑል ብቻ ነው ነጠ በመሰብሰብ የሚበለጡትም በግብ ልዩነትም በሊቨርፑል ብቻ ነው የሚበለጡት፣ እና ኦሊቨር ግላስነር ለትልቅ ኃላፊነት በበርካታ የአውሮፓ ክለቦች እየታጩ ይገኛሉ። ቼልሲዎች ሕይወትን ያለ ክሪስቶፈር ንኩንኩና ማይካሎ ሙድሪክ መቀጠል ይፈልጋሉ ተብሏል። በሚቀጥለው የውድድር ዓመት ሁለቱም ክለቡን ይለቃሉ። በእርግጥ ማይካሎ ሙድሪክ ክለቡን መልቀቅ ብቻ ሳይሆን እስከ አራት ዓመት ልክ እንደ ፖ ላቤሌ ፖግ ባይነት ቅጣት ይጠብቀዋል ተብሎ ይጠበቃል። ከአበረታሽ ንጥረ ነገር ጋር በተያያዘም እንግዲህ ሁለተኛ ዙር ምርመራው ተካሂዶ ውጤት እየተጠበቀ ይገኛል። ናሙናው ተወስዶ እናም ምናልባትም ይሄ ተጫዋች ነፃ እንኳን ቢሆን ከዚህ ምርመራ ነፃ እንኳን ቢሆን ያለምንም ጥርጥር በቀጣይ ውድድር ዓመት ከቼልሲ ጋር እንዲቀጥል አይፈለግም እና ቼልሲዎች ክርስቶፈር ንኩንኩንም ጭምር ቀጣይ ዓመት የቡድናቸው የማድረግ ፍላጎት የላቸውም ተብሏል። የቀድሞ የአርሰናል ሌጀንድ ፖል ሜርሰን በማሪያስ ጋር አይደለውም ብሏል። በአመቱ መጨረሻ ድረስ አዲስ ነገር ይኖራል ብዬ አልጠብቅም። ቼልሲ ሁሉንም ነገር አሁን ያለውን ነገር ብቻ ነው ያለው። ትልቅ ስኳድ አለው፣ በርካታ ገንዘቦችን አውጥቷል ግን ለፕሪሚየር ሊግ ዋንጫ አልቀረበምና እኔ በማሬስካ ላይ በፍጹም እምነት የለኝም። አሁንም ከማሬስካ ጋር እንግዲህ በርካቶች ማሬስካን እያደነቁ ነው፣ እኔ በግሌ ግን በፍጹም አልቀበለውም ብሏል። ማሬስካ እየሰራ ያለውን ስራ ሰሞኑን ከማንቸስተር ዩናይትድም ጋር በተያዘ እንደዚህ ዓይነት ቅሬታ እየተሰማ ነው። በተለይም እነ ጋሪ ኔቭል የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪ እንጂ ችግሩ ተጫዋቾቹ አይደለም የሚል ቅሬታ ተሰምቷል። አሁንም ፖል ሜርሰን የቀድሞው የአርሰናል ሌጀንድ የቼልሲ ችግር ማሬስካ ነው እያለ ነው። ምናልባት የቼልሲ ደጋፊዎች የቡድናቸው ችግር ማሬስካ ወይንስ የተሰበሰቡት ተጫዋቾች ጥሩ አለመሆን የእናንተን የግል መልከት አጋሩን። ዕለትን በታሪክ እናንሳና የቼልሲን አስገራሚ መረጃ እንቀጥል። 1997 ልክ በዚች ቀን ቼልሲዎች ጨዋታ ነበራቸው ከኮቬንትሪ ጋርና ወደ ኮቬንትሪ ሲቲ አቅንተው በፕሪሚየር ሊግ ጨዋታ ሊያደርጉ ነበረ። ጨዋታው ሊጀመር ደቂቃዎች ሲቀሩት ግን ብታምኑ ባታምኑም የቼልሲ የትጥቅ ያዦች አንድም ቁምጣ ሳይዙ ነው እዛ የደረሱትና እና የቼልሲ ተጫዋቾች የሚለብሱት ቁምጣ የለም። ደቂቃው ተቃረበ። እናም መጨረሻ ላይ ውይይት ከተደረገ በኋላ ኮቬንትሪ ሲቲ ከሜዳ ውጭ የሚለብሱት ተጫዋቾች ቁምጣ ተሰጥቷቸው ቼልሲ ያንን ቁምጣ ለብሰው ከሜዳ ውጭ የሚለብሱትን ከላይ ቲሸርታቸውን ለብሰው ጨዋታ ያደረጉበት አጋጣሚ ነበረ። እነ ዣን ፍራንኮ ዞላ በዛ ቡድን ውስጥ እናስታውሳቸዋለን። 1997 ልክ በዚች ቀን ነበረ ቼልሲ እንደዚህ አይነት ነገር ገጥሞት የነበረው። ሊቨርፑል ቤት እንሂድ። ጆን አልድሪች የቀድሞው የሊቨርፑል ተጫዋች ነው። ሊቨርፑል ቤት በቀጣይ ጨዋታ በቋሚ 11 መሰለፍ አለበት ብሎ የመረጠው ተጫዋች አለ ብራንዴሊን ነው። እንደሚታወቀው የትሬንት አሌክሳንደር አርኖልድ ጉዳት ላይ ነው። አሁን በአርኖልድ ጉዳት ምክንያት ከርትስ ጆንሰን ቦታው ላይ እየተጠቀሙት ነው እሳቸው። በእርግጥ አርኔ ስሎት የሚሉት ነገር አለ። መከላከል ብቻ ሳይሆን ቡድኑ እንዲያጠቃ ስለፈለግኩ ነው ከርትስ ጆንሰን እዛ ጋር የተጠቀምኩት ብለዋል። ግን የፉልሃም ጨዋታ ብዙ ዋጋ አስከፍሏቸዋል። ከርትስ ጆንስ በራሱ ማለት ነው። ታዲያ ብራንዴሊ ወደ ሜዳ ሲገባ በፉልሃሙ ጨዋታ ላይ የቀይ መስመር ተከላካዩ ሁኔታ በጣም ተሻሽሏል የሚለው የቀድሞ ተጫዋቾችን የእሱ ፈጣን ተጽዕኖ እና ምን አይነት ጥሩ ተጫዋች እንደሆነ አይተናል። ስለዚህ በቀሪዎቹ ጨዋታ ሊቨርፑል በጊዜ ዋንጫውን ለማጠናቀቅና ጫናዎችን ለመቀነስ የግዴታ ብራንዴሊ በቦታው ላይ መጠቀም አለባቸው፣ አርኔሽ ስሎት ብለዋል። ምናልባት የሊቨርፑል ደጋፊዎች የፉልሃምን ጨዋታና የሊቨርፑልን የክለባችሁን ጨዋታ ከተመለከታችሁ የዛ ጨዋታ ድክመት ከርትስ ጆንስም አልነበረም ወይ? ብራንዴሊስ ጥሩ አልወድነም ወይ በቋሚነት ቢሰለፍ የእናንተ ናጋሩን ጆን አልድሪጅ ግን የግድ እሱን መጠቀም ያለብን ብለዋል። ሊቨርፑል በዚህ ሲዝን በፕሪሚየር ሊጉም 122 ትልልቅ የግብ ዕድሎችን በመፍጠር ቀዳሚው ክለብ ነው ሊቨርፑል 122 ቼልሲ 102 ቼልሲ 102 በርንማው 92 የግብ እድሎችን፣ ፈጥሯል። ያውም ትልልቅ የሚባሉትን ነው። ሊቨርፑል በእርግጥ አብዛኞቹን አምከኗቸዋል። ዘንድሮ በማምከንም ቀዳሚው ክለብ ነው። ትልልቅ እድሎችን ዘንድሮ ዋንጫ ለፕሪሚየር ሊግ ዋንጫ በጣም ቀርበዋል። በሂሳባዊ ስሌት ካልሆነ በስተቀር ዘንድሮ ፕሪሚየር ሊጉ ሊቨርፑል ያጣል ተብሎ የሚታሰብም አይነት ነገር አይደለም። አርሰናልም አሁን ሙሉ ትኩረቱ የአውሮፓ ሻምፒዮንስ ሊግ ላይ ይሆናል ተብሎ ይጠበቃል። ሪያል ማድሪድን ማሸነፉ ለአርሰናል ከፕሪሚየር ሊጉም የአውሮፓ ሻምፒዮንስ ሊጉ ምን ያህል ቅርብ እንደሆነ ያሳያልና፣ ሊቨርፑል ሌላ ጥሩ ድል ነው ያገኘው። አርሰናል ጫና ሊያሳድርበት ይችላል። በዛን ያክል ደረጃ ግን የዘንድሮ ሊቨርፑል ልዩ ጥራቱ ማጥቃቱም ጭምር ነው። 122 ትልቅ የገበደሎችን ፈጥሯል። ማንቸስተር ዩናይትድ ወሳኝ ጨዋታም በኤሮፕ ሊግ አለው። በማንቸስተር ዩናይትድ በኩል ልክ አርሰናል ለዋንጫው ቅርብ ሆኖ ግን ፕሪሚየር ሊግን ዋንጫን ዘንድሮ መመኘት በጣም ከባድ እንደሆነበት ሁሉ ማንቸስተር ዩናይትድም በፕሪሚየር ሊጉ ምንም ማድረግ አይችልም። ዘንድሮ አሻሻለ ከተባለ የሰበሰበውን ነጥብ ብዛት ከአምናው ሊያሻሽል ይችላል እንጂ በቀሩት ጨዋታዎች ፕሪሚየር ሊጉ ላይ ፋይዳ ያለው ነገር ለማንቸስተር ዩናይትድ ይኖራል ተብሎ አይጠበቅም። ስለዚህ ሙሉ ትኩረቶች ወደ ዩሮፓ ሊግ ናቸው። ማንቸስተር ዩናይትድ የመሀል ሜዳ ተጫዋች ኮቢ ሜኑ በዛሬው ዕለት ቡድኑ መደበኛ ልምምድ ላይ መሳተፍ ችሏል። ይህ ለዩናይትድ እጅግ በጣም ጥሩ የሚባለው ዜና ነው። ኮቢ ማይኖ ባጋጠመው ጉዳት ምክንያት ለበርካታ ሳምንታት ከሜዳ ርቆ ባለፈው ሳምንት መመለሱ አይዘነጋም። በሌላ በኩል ማንቸስተር ዩናይትድ ዛሬ ባደረገው ልምምድ ማቲያስ ዲ ሌክት እንዳልተሳተፈ ግን ተረጋግጧል። በተጨማሪ አይደን ኤቨን እና ቶቢ ኮይለር ልምምድ ላይ ያልተሳተፉ ተጫዋቾች መሆናቸው ተረጋግጧል። ማንቸስተር ዩናይትድ ዕለት ሐሙስ ምሽት በኮንፈረንስ ሊግ ኦሎምፒክ ሊዮን ጋር የአውሮፓ ሊግ የመጀመሪያ ዙር የሩብ ፍጻሜ ጨዋታውን ያደርጋል። ስለዚህ ኮቢ ሜኖ በዛሬው የቡድኑ መደበኛ ለመምር ላይ መሳተፉ ማንቸስተር ዩናይትድ የአማካይ ቡድኑ ላይ በደንብ ጥራት እንዲኖር ያደርጋልና በማንቸስተር ዩናይትድ በኩል ጥሩ የሚባለው ድል የሜኖ መመለስ ነው። በተለይ ማጥቃቱ ላይ በደንብ ቡድኑ ሚዛናዊ እንዲሆን ያደርገዋል። ኦሎምፒክ ሊዮንም በስቴዲየማቸው ያዘጋጁትን ትኬቶች ሸጠው መጨረሳቸውን አረጋግጠዋል። የፈረንሳዊ ክለብ ኦሎምፒክ ሊዮን ሐሙስ ምሽት ከማንቸስተር ዩናይትድ ጋር ለሚያደርገው ጨዋታ የስቴዲየም መግቢያ ትኬቶችን ሸጠው ማጠናቀቃቸውን ገልጸዋል። በሐሙሱ ምሽት ጨዋታ በግሩምፓ ስቴዲየም ከ58 ሺህ በላይ ደጋፊዎች ይገኛሉም ተብሎ ይጠበቃል። የደም ተከትሎም ግሩምፓ ስቴዲየም በጨዋታው በርካታ ተመልካቾች በማስተናገድ አዲስ ሪካርድ ያስመዘግባል ተብሎ ይጠበቃል። ኦሎምፒክ ሊዮን ከማንቸስተር ዩናይትድ ሐሙስ ምሽት አራት ሰዓት ሲል በኢትዮጵያን አቆጣጠር የሚደረገው ትልቁ ጨዋታ ነው። በኤሮፕ ሊግ ምሽቶቹም ማንቸስተር ዩናይትድ ይህንን ጨዋታ ለማሸነፍ ከሊዮን የተሻለ ቅድመ ግምት ተሰጥቶታል። ሊዮን በጣም ቁልፍ አጥቂዎቹን በጉዳት አጥቷል። ማንቸስተር ዩናይትድ ደግሞ እንዳልኳቸው እንደ ኮቢ ሜኑ ተመልሰውለታል። ሌላ አዲስ የጉዳት ታሪክም የለም በማንቸስተር ዩናይትድ በኩል። ሲቲን የገጠመው አብዛኛው ቡድኑ በመልካም ጤንነት ላይ ይገኛል። ምንም እንኳን ቀዝቃዛውን ደርቢ ቢያደርጉም ማንቸስተር ዩናይትድ ወደ ፈረንሳይ ተጉዘው ደግሞ በዚህ ሳምንት እጅግ በጣም ወሳኙን ጨዋታ ሲያደርጉ የስቴዲየም መግቢያ ትኬቶች በሙሉ ተሽጠው ተጠናቀዋል። በእያንዳንዱ የውድድር ዓመት የምችለውን ሁሉ አድርግ ያለው በመጀመሪያ ዓመት የክለብ ቆይቴ ሁለተኛ ሆነን እንዳጠናቀቅን አስታውሳለሁ ይላል ኒማኒያ ማቲች ቼልሲ ለቆ ማንቸስተር ዩናይትድን በተቀላቀለበት ዓመት ላይ። ከዛ በኋላ ባሉ የውድድር ዓመታቶች በተከታታይ ሁለተኛ፣ ስድስተኛ፣ ሶስተኛ እንዲሁም ሁለተኛና ስድስተኛ ሆነን አጠናቀናል። በዩሮፕ ሊግ ሱፐር ካፕና ኤፍ ኤ ካፕ ፍጻሜ ላይ መካፈል ችለናል። በክለቡ ካሳለፍኳቸው አምስት የውድድር ዓመታት ውስጥ በአራቱ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆንች ያለው በዩናይትድ ቤት ሁለተኛ ደረጃ ይዞ ማጠናቀቅ እንደ ትልቅ ስኬት ባይቆጠርም፣ በወቅቱ በነበረ ሁኔታ ምክንያት ግን ትልቅ ስኬት ነበር ብሏል። እኛ የምንችለውን ሁሉ ሜዳ ላይ ብናደርግም አንዳንድ ጊዜ ትችቶች ይደርሱብን ነበር። ሆኖም ያን ያክል የተጋነነ ችግር በክለባችን ላይ አልተመለከትኩም ብሏል። አንድ ነገር ግን ተናግሯል። በማንቸስተር ዩናይትድ በኩል ትልቁ ችግር ምንድን ነው? የቡድኑ መዋቅር ላይ ተብሎ ሲጠየቅ ቼልሲ ቤት የቼልሲው ባለሀብት ዋነኛ ጥያቄ ጨዋታን ማሸነፍ ዋንጫ ማሸነፍ ነው። ዩናይትድ ቤት ግን የቢዝነስ ጉዳይ በደንብ ይታያልና ከክለቡ ውጤት ይልቅ ቢዝነስ ላይ ትኩረት ያደረገ ነገር ዩናይትድ ቤት ተመልክቻለሁ። በቼልሲና በዩናይትድ ያለው ልዩነት ያ ነው ብሏል። ካስታወሳችሁ ሰር ጂም ራክሊፍ ወደ ቡድኑ ሲመጡ እግር ኳስ ላይ ከሚሰሩ ሰራተኞቻችን ይልቅ የፋይናንስ ጉዳዩን የሚሰሩ ሰራተኞቻችን ቁጥር ይበልጣልና ይህ በጣም አሳፋሪው ስራ ብለው አብዛኛውን ሰራተኛ እንደ ቀነሱ ይታወቃልና ኔማንያ ማቲችን ያንን ሀሳብ ያጠናከረ መልእክት ይመስላል። ጃይደን ሳንቾ ለቼልሲ እየተጫወተ በስታንፎርድ ብሪጅ ካስቆጠረው ጎል በላይ የማንቸስተር ዩናይትድን መለያ ለብሶ ቼልሲ ላይ ያስቆጠረው ግብ በስታንፎርድ ብሪጅ ይበልጣል በቼልሲ የማይቆይ የማይቆይ የሚመስል ለዩናይትድ ተመልሶ የሚመጣ የሚመጣ የሚመስል ብቃትን እያሳየ ይገኛልና፣ ነጻሬው በጣም አስገራሚ ነው። ስታንፎርድ ብሪጅ ላይ ግብ አላስቆጠረም። ለቼልሲ ግብ አስቆጥሯል፣ ግን በስታንፎርድ ብሪጅ አይደለም ግብ ያስቆጠረውና፣ በጣም አነጋጋሪ ነው የዚህ ተጫዋች ብቃት፣ በተለይም ወደ ክረምት ዝውውር አካባቢ ሲቃረብ በጣም መውረዱ በርካታ የሊግ አንድ እና የሊግ ሁለት ክለቦች ጃክ ሙርሃውስን ከማንቸስተር ዩናይትድ በውሰት ለመውሰድ ፍላጎት እንዳላቸው ተዘግቧል። ማንቸስተር ዩናይትድ ደግሞ ይህንን ተጫዋች ሰሞኑን ከዋናው ቡድን ጋር ለመመድ እያሰራው እንደሆነ ነግረናቸዋል። ሩበን አሞሪም ወጣቶችን እየጠበቁ ነው። ለተጫዋቹ ቃል ከገቡለት ነገር አንደኛው ወደ ኤስያ በሚያቀናው የማንቸስተር ዩናይትድ ዋናው ቡድን ውስጥ የቡድኑ አካል አደርግሃለሁ ብለውታል። በርካታ ማማለያዎችን ከቅርብ ጊዜ ወዲህ ወጣት ተጫዋች ላይ ሲደረግ እየተመለከተን እንገኛለን። በተለይም ደግሞ ክለቦችን እንዳይለቁ ማይክል አርቴታ ይሄንን እንደሚያደርጉ ቃል ሲገቡ ሰሞኑን በጋዜጣዊ መግለጫ ሰምተናል። በወጣት ተጫዋቾች ላይ በተለይም ያለባቸውን ጫና ለመቀነስ ማይሰር ዩናይትድም ጃክ ሙር ሀውሰን ላለማጣት ቀጣይ በኤዥያ ቅድመ ውድድር ላይ የቡድኑ አባል እንደሚያደረጉት ተነግሯል። አርሰናል ሪያል ማድሪድን በአስገራሚ ብቃት ድል ካደረገ በኋላ ኦፕታ ማስተካከያ ያለኝ ብሏል። ይህም ማስተካከያ የአውሮፓ ሻምፒዮንስ ሊግን ዋንጫ የማንሳት ንጻሬን አርሰናልን ወደ አንደኛ ከፍ አድርጎታል ባርሴሎናን ወደ ሁለተኛ ወርዶታል ኢንተር ሚላንን ሶስተኛ ፓሪስን ጀርሜን አራተኛ ባየር ሙኒክ አምስተኛ አስቶን ቪላ ስድስተኛ ቦሩሲያ ዶርትመንድ ሰባተኛ ሪያል ማድሪድ ከሽንፈቱ በኋላ ስምንተኛ ወርዷል አርሰናል ያው ሶስተኛው ክለብ አካባቢ ነበረም ግን አሁን ወደ ላይ ከፍ አድርጎታል ኦፕታነ አነጋጋሪው ድል አርሰናልን በበርካቶች ዘንድ አሁን ሪያል ማድሪድን ይጠላል አይጥልም የሚለውን ነገር ተተው የለም የአውሮፓ ሻምፒዮንስ ሊግን ያነሳል ወደሚል ሂሳብ ተቀይሯል። እና ኦፕታ ቁጥራዊ መረጃዎች ላይ ትኩረት ያደረጉ መረጃዎችን የሚያወጡት የመድፈኞች ዋና አሰልጣኝ ማይክል አርቴታ ቡድናቸው ካስመዘገበ ወሳኝ በኋላ ቀሪ ያልተነካ ዘጠና ደቂቃ እንዳለ አሳስበዋል። የሰራነው ግማሹን ነው ይላሉ አሰልጣኝ ማይክል አርቴታ። ሪያል ማድሪድ የዚህ ውድድር ምርጦች ናቸው፣ ምንም ያለቀ ነገር የለም። ስለዚህ ወደ ሳንቲያጎ ቤርናቢዮ ስንሄድ ጨዋታውን ሀ ብለን እንጀምረዋለን ብለዋል። ስለ መልሱ ጨዋታ እንደሰጡት ምላሽ ለቤርናቤው ጨዋታ ተዘጋጅተናል፣ ለማሸነፍ እንጫወታለን። ኤምሬትስ ስለያደረገውን ነገር ያደረግነውን ነገር በመልሱ ጨዋታም ማድረግ አቅሙ ግን እንዳለን እንዳትረሱ ብለዋል። ከድሉ በኋላም የፔፕ ጋርዲዮላ እጅ ያለበት የሚሉ መረጃዎችን እኛም በእርግጥ አይተን ነበር፣ ሳናጣራ ማቅረብ ስላልወደድን ነው። ውድ ቤተሰቦቻችን የዘለል ነው እንጂ በ እዚህ ጉዳይ ላይ በርካታ መረጃዎች ሲወጡ ነበረ፣ ጋርዲዮላ እጁ አለበት የሚል በኋላም ላይ ማይክል አርቴታ ጋርዲዮላን አናግሮት እንደነበረ ራሱ በአንደበቱ አረጋግጧል። የአርሰናው አሰልጣኝ ማይክል አርቴታ ከትላንቱ ምሽት የሪያል ማድሪድ ድል በፊት ከአሰልጣኝ ፔፕ ጋርዲዮላ ጋር ውይይት ማድረጋቸውን አረጋግጧል። ከጨዋታው በፊት ከፔፕ ጋርዲዮላ ጋር ተነጋግረናል፣ እሱን ማናገር ፈልጌ ነበር ሲል አሰልጣኝ ማይክል አርቴታ ተናግሯል። ከጎኔ የሚቆሙ ጥሩ ሰዎች በማግኘቴ እድለኛ ነኝ ያሉት አርቴታ፣ ይህ በጣም ረድቶኛል፣ ፔፕ ጋርዲዮላኛ ያደረግናቸውን ጥሩ ነገሮችም ያደንቃል ብሏል። በእርግጥ ጋርዲዮላና አርቴታ አብረው ጓደኛ መሆናቸውን አትርሱ። ምንም እንኳን በፕሪሚየር ሊጉ ሁለት ትልልቅ ቡድኖችን ይዘው በተቃራኒ የሚፋለሙ ይሁኑ እንጂ ጋርዲዮላና አርቴታ አብረው ሰርተዋል፣ ብዙ ተጋግዘዋል በሲቲ ቤት። ከዛ በኋላ ደግሞ ሁለቱን አንድ የሚያረጋቸው ሌላ ነገር አለ፣ ባርሴሎና የሚባል አንድ ክለብ አለና፣ ስለዚህ ከሪያል ማድሪድ በተቃራኒ ለመቆም ጋርዲዮላን የሚገዳቸው ነገር የለም። ያርሰናል የክብር ጉዳይ በፔፕ ጋርዲዮላ በኩል አሳሳቢ ጉዳይ ባይሆንም ግን ለማይክል አርቴታ በጣም ጠቃሚው አጋጣሚ ነበረ። ልምዱ ካላቸው ምርጦች ልምድ መውሰድና መማር አስፈላጊ ስለሆነ ጋርዲዮላን አማከርኩት፣ ጋርዲዮላ አስተዋይም ሰው ብሎ አወድሶታል። የዴክራንት ራይስን ቅጣት ምት በተመለከተም ሱፐርማን ራሱ ያንን ኳስ አያድነውም ይላል። ክላረንስ ሲድሮፍ ነው ይሄንን ያለው። የቀድሞች ሲ ሚላን፣ ሪያል ማድሪድ እና ኢንተር ሚላን ተጫዋች ሲዶርፍ በራይስ ሁለተኛ ቅጣት ምት ግብ እጅግ በጣም ተደንቄያለሁ። ይህን ቅጣት ምት ማዳን በየትኛውም አጋጣሚ የሚቻል አይመስለኝም ብሏል። ምናልባት የተቆጠረበትን አንግል በደንብ አብራርተንላችኋል። የግቡ መጋጠሚያው ላይ ነው። የፖሎቹ አግዳሚውና ቋሚው የሚጋጠምበት ቦታ ላይ ነው ኳሱ ያረፈችውና ይህን ቅጣት ምት ማዳን ለማንም የሚቻል አይደለም፣ እና በዚህ ቅጣት ምት ማንም የሚተች ሰው የለም ይላል የቀድሞ የሪያል ማድሪድ ተጫዋችና ና በፕሪሜር ሊግ በኢንተር ሚላን እናቀዋለን። ዌሽሊ ስናይደር የቀድሞ ሪያል ማድሪድ፣ ኢንተር ሚላን እና ያክስ ተጫዋች ግን ግቦቹ፣ ቅጣት ምቶቹ ብዙም ማስደናቂ አይደሉም ያለ ብቸኛው ሰው ነው እኔ ከተመለከትኳቸው ውስጥ ማለት ሁሉም ግቦቹን ሲያደንቁ ነበረ። እኛም እኔም በግሌ ግቦቹን አድንቅ ያለውኝ በርካታ ጋዜጠኞችም እነ አላዛር አስግዶ ምንም ስከታተላቸው ነበረ እና በርካታ ጋዜጠኞችም ጨዋታውን በቀጥታ ስርጭት ሲያስተላለፉ የነበሩትም ኮሚታተሮች የአገር ውስጥ የውጮችም በብዙ ተደንቀዋል። እኔ ሽናይደሪም ብቻ ነው በዚህ ጉዳይ ላይ የተመለከትኩት። ምክንያቶች አሉኝ ይላል። የመጀመሪያዎቹ ሁለት ቅጣት ምትጎሎች አስደናቂ ናቸው ብዬ አላስብም። ይህ እንግዳ ነገር ሊሆንባችሁም ይችላል ግን ኳሱን እንዴት እንደተመለከታችሁት አላውቅም። ኳስን ጠቅልሎ ማስቆጠር የተለመደ ነገር ነው ብሏል። ያው ኳስን የቴክኒክ ጉዳይ ነው። እንደዚህ አይነት ምቶችን ብዙ ጊዜ አይተናል። ከዛ ይልቅ ግን የተሰሩት ግድግዳዎች ልክ አለመሆናቸው ለዴክላን ራይስ ጠቅመውታል። ኮርቷ ሁለተኛው ግብ ሲቆጠር ወደ ተቃራኒው የቋሚ በጣም ተጠግቶ ነበረና እንዳይደርስበት አድርጎታል። እና የተሰሩ ቴክኒካል ስህተቶች ነበሩ፣ ያ ግቦቹ እንዲቆጠሩ ያደርጉት እንጂ ለእኔ የተለየ ግብ አይደለም ብሏል። ይህን ያለው ዌሽኒ ሽናይደር የቀድሞ የሪያል ማድሪድ የኢንተር ሚላንና የአያክስ ተጫዋች ነው። ምናልባት በርካቶች የቀድሞ ክለቡን እንግዲህ እየተከላከለ ነው እያሉ ነው። በአንድ ማሰራጫ ጣቢያ ላይ በነበረው ቆይታ ይህን ያለው ቡካዮሳካ ስሙ በልዩ ሁኔታ ሊነሳ ሊመሰገን ይገባል ያለው ሴስክ ፋብሬጋዝ ነው፣ የቀድሞ ተጫዋች የጨዋታ ሃይላይቶች ሲተላለፉ ትኩረቶች ሁሉ ዴክላን ራይስ እንደሚሆን አውቃለሁ፣ ግን ቡካዮ ሳካን ተመልከቱት በደንብ ሊደነቅ ይገባል። ልዩ ሆነ ተሰጥኦ ያላቸው ተጫዋቾች በማድሪድ ላይ ያንን ነገር ሲያደርግ ስትመለከቱ ከመቀመጫችሁ ትነሳላችሁ ብሏል። በርግጥ ዴቪድ አላባን አንከር አቶታል ሁለት በጣም ያለቀላቸውን ኳሶች ወደ ሳጥኑ ሴንተር ሲያደርግ ዴቪድ አላባን በምን አይነት መንገድ ድሪብል እንዳረገው ተመልክተናል። አንዱ እንደ ሙሉ ለሙሉ ጥሎት ነው ያለፈውና የሳካ መመለስ አርሰናል ቤት እንዲ ነው ተብሎ የሚነገር አይደለም። ለቡድኑ በጣም ወሳኝ ተጫዋች ነው። ትላንትና በጣም ቁልፍ ነገር ሲያደርግ ነበረ። የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርክሩኒ አርሰናል ድንቅ ምሽት ነበረ፣ ለደጋፊዎቹ ትልቅ ክብር መስጠት አለብን። ልዩ ድባብ ፈጥረው ቡድኑን እስከ መጨረሻው አነሳስተውታል። እኔ ግን ቅር ያለኝ ነገር ይላል የቀድሞ የማንቸስተር ዩናይትድ ዋይኒ ማርክሩኒ አምስት አልያም ስድስት ግብ ማስቆጠር ነበረበት አርሰናል ምናልባት የመልሱ ጨዋታ ላይ የሚፈጠር ነገር ካለ አርሰናል እነኚህን አምስትና ስድስት ግቦች አለማስቆጠራቸው ዋጋ ሊያስከፍላቸው ይችላል ብለዋል። ቫልቬርዴና አላባ መጠነኛ ጉዳት እያስተናገዱ ይመስላሉ ብለዋል። ዛት ላይ ጥሩ ስሜት እየተሰማቸው አይደለም፣ ተጨማሪ ምርመራዎች ይደረግላቸዋል። ምናልባትም በላሊጋው ላይ ይገኙ ይችላሉ የሚሉ መረጃዎች እየወጡ ነው። ኬላንን በባፔ በተቆጠሩብን ግቦች እንግዲህ በጣም ባዝንም ግን አምነን መቀበል ያለብን ውጤቱን ሳንቲያጎ ቤርናቤ ይቀለበሳል ብለዋል። በዚህ ዓመት ወደ 64ተኛ ግቡ ነው ሪያል ማድሪድ በሁሉም መድረክ ሲቆጠርበት። ላብነት ያክል በላሊጋ ከሚሳተፉ ክለቦች ከሪያል ማድሪድ በላይ ግብ ያስተናገደው ቫያዶሊድ ብቻ ነው፣ 75 ግብ ተቆጥሮበታል። ቀጥሎ ሪያል ማድሪድ በሁሉም መድረክ 64 ከዛ 0 59ና ሪያል ማድሪድ ካርሎ አንቸሎቲ ያመኑት ግን ያላስተካከሉት የመከላከል ሚዛኑን መጠበቅ ነው። አሁንም በተምሳሌ እንደዚህ አይነት ችግር እየገጠማቸው ይመስላል። አርሰናል በታሪካቸው በአውሮፓ ሻምፒዮንስ ሊግ በጥሎ ማለፍ ጨዋታ የመጀመሪያ ዙር በሶስት ጎል ልዩነት አሸንፎም የመልሶ ጨዋታ ተሸንፎ አያቅምና ወይም ውጤት ተቀልበሶበት አያቅም። ሳንቲያጎ ቤርናቦ ለዚህ ምላሽ የሚሰጥ ይሆናል። ሴስከ ፋብሪካ ስም በሶስቱ ጎሉ ለልዩነት ማሸነፍ ለእኛ በጣም ወሳኝ ነበር ብለዋል። አንደኛው ጎል ሲቆጠር ሁለተኛ መቆጠር ያለበት ለማረጋገጥ ብያ ተመኘው፣ ሁለተኛው ሲቆጠር ሶስተኛ ጎል መመኘት ጀምሬ ነበረ፣ ያም ተደረገ። በጣም ተደስቻለው ብለዋል በተገኘው ድል በ ሁለተኛው ዙር እንግዲህ ካርሎ አንቸሎቲ እንቀለብሰዋለን ብለዋል። ቤሊንግሃም፣ ሉካስ ቫስኬዝ፣ በርካታ ሪያል ማሬዳውያን ውጤቱን እንደሚቀለብሱት ከአሁኑ ቃል እየገቡ ይገኛሉ። አርሰናል 11 ኢላማውን የጠበቀ ሙከራ አድርጎበታል። በተለይም የሚኬል ሜሪኖ ይሆን ሁለት የቅጽበታዊ ኳሶች ያዳኑበት መንገድ ሪያል ማሬድ በተለይም ቲቦት ኮርቷ የገቡበት ኳሶች እንዲረሱ ታደረገ እንጂ ምርጡ ግብ ጠባቂ ነበረ ትላንትና እንግዲህ ማድሪድ 29 ላይ ከሊቨርፑል ጋር በአውሮፓ ሻምፒዮንስ ሊግ ሲጫወት 12 ኢላማውን የጠበቀ ሙከራ ተደርጎበት ነበረ። ከዛ በኋላ ለመጀመሪያ ጊዜ ነው በአንድ ጨዋታ በአውሮፓ ሻምፒዮንስ ሊግ 11 ኢላማውን የጠበቀ ሙከራ ሲደረገበት ዴቪድ ራያ። ገና መጀመሪያ አጋማሽ ነው እንዳትረሱ፣ ሻንቲያጎ በርናቦ ጨዋታ አለን ብሏል። እኔ በግሌ ምናልባት ከቡካዮ ሳካ በተጨማሪ ያልተወራላቸው ዩሊያና ቲምበር አንደኛው ነው፣ በጣም ምርጥ ነበረ። ሁለተኛው ቶማስ ፓርቴ ነው፣ በጣም አስደናቂ ተጫዋች ነበረ። በምሽቱም ጨዋታ ላይ አንድ አነጋጋሪ ቁጥራዊ መረጃ እንንገራችሁ። ማይል ሊዩስ ስኬሊ አልተወለደም ነበረ፣ በኤሚሬትስ ላይ የመጀመሪያ ጨዋታ ሆነ፣ ሉካ ሞድሪች በቶትና መለያ አርሰናልን ሲገጥም ማለት ነው። ከ34 ቀን በኋላ ነው ሊዩስ ማይል ስኬል የተወለደው። ትላንትና አብረው ተፋለሙ። 74 ኳሶችን ነክቷል ሊዩስ ማይል ስኬሊ ሐምሳ አራት ኳሶችን አቀብሏል። ሁለት ትልልቅ የግብ ዕድሎችን ፈጥሯል። የሚኬል ሜሪኒዮን ሶስተኛ ግብ አሲስት ያደረገው እሱ ነበረና ትናንትና እንግዲህ ሉካ ሞድሪች ጋር ከንቀፎ ተጫዋች ጋር ጎን ለጎን ብዙ ፍልሚያዎችን ሲያደርግ ተመልክተናል። ሪያል ማድሪድ 245 ደቂቃ በአውሮፓ ሻምፒዮንስ ሊግ ግብ ካስቆጠረም እንግዲህ ሆኖታል። የሳካን ጉዳት በተመለከተ መጥፎ ነገር የለም እስካሁን ተብሏል። በጥሩ ሁኔታ ላይ ይገኛል። ቡካዮ ሳካ በቀጣይ ምናልባት ለጥንቃቄ የፕሪሚየር ሊጉ ጨዋታ ላይ ካሳረፉት እንጂ ማይክል አርቴታ ለሳንቲያጎ በርናቤው ጨዋታ 100% ዝግጁ ነው ብለዋል። ግብ ካስቆጠረ በኋላ የሪያል ማድሪዱ የቀድሞ ተጫዋች ሲአር 7 ክርስቲያኖ ሮናልዶ የሚታወቅባትን የደስታ አገላለጽ ትላንትና ገልጿታል ዴክላን ራይስ። ወደ ሌሎች መረጃዎች እንሻገር። ስፔናዊ የባርሴሎና ፊት ወሰር ተጫዋች ላሚን ያማል በዚህ ዓመት እያንዳንዱን ዋንጫ የማሸነፍ ፍላጎት እንዳለው ገልጿል። የውድድር ዓመቱ ሲጀምር ጀምሮ ሁሉም ዋንጫዎች ማሸነፍ እመኝ ነበረ ሲል ላሚን ያማል ሀሳቡን ሰጥቷል። የሦስትዮሽ ዋንጫን እናሸነፋለን የሚለው ላሚን ያማል እኛ ባርሴሎናሽ ነን፣ ከዚህ በፊት አሳክተናል፣ በነሜሲ ዘመን በእኛም ዘመን እናደርገዋለን እያለ ነው። በባርሴሎና በኩል ዘንድሮ ያሉትን ዋንጫዎች ሁሉ የማንሳት እድል ያለው ሌላኛው ክለብ ነው። በሚወዳደርባቸው ውድድሮች ሁሉ ምን ያህሉን ያሳካል የሚለው የሚጠበቅ ነው የሚሆነው። ራፊኒያ በሻምፒዮንስ ሊግ በዚህ ስን 10 ጨዋታ 11 ግብ 5 አሲስት አለው። 15 የግብ አስተዋጽኦ በአስር ጨዋታ ብቻ ዛሬ በትልቁ ይጠበቃል፣ ከቦሩሲያ ዶርትመንድ ጋር በሚያደርጉት ጨዋታ። በቦሩሲያ ዶርትመንድ በኩል ሮቤርት ሌዋንዶስኪ የሚባል የቀድሞ ተጫዋቻቸው ግን በተቃራኒ ሲገጥማቸው ሁሌ ግብ የሚያገባባቸው ተጫዋች ዛሬ በባርሴሎና መለያ ይገጥማቸዋል። 27 ጊዜ ገጥሞታል ቦሩሲያ ዶርትመንድን በባየር ሙኒክ መለያና በአጠቃላይ በባርሴሎና 27 ግብ አስቆጥሮባቸዋል። 3 አሲስት። በአጠቃላይ 27 ጊዜ ቦሩሲያ ዶርትመንድን በተቃራኒ የገጠመ ሮቤርት ሌዋንዶስኪ ሰላሳ የገባ አስተዋጽኦ አለው። ዛሬ ምሽት አራት ሰዓት ላይ ትልቅ ሁለት ጨዋታዎችን እናያለን። በአውሮፓ ሻምፒዮንስ ሊግ ፓርክ ድ ፕሪንስ ላይ ፓሪስ ሴንት ጀርሜን ከአስቶን ቪላ፣ እንደዚሁም በሊዩስ ካምፓና ስቴዲየም ላይ ባርሴሎና ከቦሩሲያ ዶርትመንድ የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። በእነኚህ ጨዋታዎችም የአውሮፓ ሻምፒንስ ሊግ ይቀጥላል። ከዛ ደግሞ የሮፕሊ ኮንፈረንስ ሊግ ሀሙሽ ምሽት ሌላ የምንመለከታቸው ትልልቅ ጨዋታዎች ናቸው። ጨዋታዎቹን በእንደዚህ አይነት መልኩ አደረስናችሁ። ወቅታዊ መረጃዎቻችንን ስለተከታተላችሁም እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ።